ሰላም ጤና ይስጥልን ክቡራትና ክቡራን የሸጋ ወግ ቤተሰቦቻችን፣ ያጣን ተደግሞበት ያገኘን አስደግሞ በሚል ብሂሉ ባለጸጋነትንና ድህነትን የሚያሽሞነሞነው የአገሬ ሰው የተለያየ ስም የሰጣቸውን ሁለት የአገሬ ልጆችን ታሪክ እንሆ በአጭሩ ከራሳቸው አንድ ቤት በተገኘ መረጃ አስደግፈን አሰናድተኗል። ከሁለታቸው ጀርባ ያለውን ኃይል እስከ መጨረሻው ድረስ አብራችሁን ከቆያችሁ በመረጃና በማስረጃ እንገልጸዋለን። እነሆ ከአቤል ብርሃኑ የወይኗ ልጅ ጀምረናል፣ በእሸቱ እንደመድማለን። ሐሳብ አስተያየታችሁን እያስቀመጣችሁ አብራችሁኑ ነው። አቤል ብርሃኑ የወይኗ ልጅ ይባላል። ይህን ስም ሚሊዮኖች ያውቁታል። አቤል ለአንዳንዶቹ ነኛ የመረጃ ምንጭ ነው። ለሌሎች ደግሞ ከሀገር ሀገር እየዞረ አስገራሚ ቦታዎችን የሚያስጎበኝ ድንቅ ታሪኮችን የሚያቀርብ ነው። ዩቲዩብ ላይ ቪዲዮ መጫን ከጀምረ ዘጠኝ ዓመታትን ተቆጥሯል። ያኔ ብዙ ኢትዮጵያዊ በዚህ መድረክ ላይ አልነበረም። አቤል ግን ይህ ተስፋ አላስቆርጠውም። ይሰራው ከነበረው የቴሌቪዥን፣ የሬዲዮ፣ የማስታወቂያና የፊልም ስራዎች ጎን ለጎን ዩትዩብን ስኪል ሞክረው ብሎ ነበር የጀመረው። ህይወቱ እንደሚቀይረው ግን አልገመተም ነበር። በሚሊዮን የሚቆጠሩ ተከታዮችና ተመልካች ይኖረኛል ብሎም አልጠበቀም። ለኢንተርኔት ሩቅ አልነበርኩም ወደ ኢንተርኔት ካፌ የሄድኩ እንዴት በኦንላይን ቢዝነስ እንደሚሰራ መለከት ነበር ይላል። በዩትዩብ ገንዘብ እንደሚገኝ ተረዳ። ዩትዩብ የልጅነት ህልሙን ለማሳካት ትክክለኛው መንገድ እንደሆነ ማመነ። ስራውን ግን ቀላል አልነበረም። ውጤቱን ለማየት ብዙ ደክሟል። አንድ አመት ለሚጠጋ ጊዜ ዜሮ በሚባል ደረጃ ቪዲዮዎቹ ዕይታ አልነበራቸውም። በተከታታይ 62 ቪዲዮዎችን ሲጭን የነበረው ተመልካች ሁለት ከፍ ካለ ዘጠኝ ነበር። በጣም ትግል ይጠይቅ ነበር። በያንዳንዷ ቀን ነበር የምሰራው፣ ነገር ግን ተመልካች አልነበረኝም ይላል አቤል። ይህን ያህል ያለመሰልቸት እንዴት ቆየህ ተብሎ ሲጠየቅ መልሶ አጭር ነው። በዩትዩብ እምነት ነበረኝ። አንድ ቀን ስኬት ላይ እንደምደርስ እርግጠኛ ነበሩክ ይላል። እውነትም ዩቲዩብ አላሳፈረውም። ልክ 63ኛውን ቪዲዮ ሲጭድ ያላሰበው ሆነ። ተመልካቹ ጠራነካ። አቤል ያንን ቀን አይረሳውም። የበዓል ፕሮግራም ሬዲዮ ላይ እየሰራ ነበር ያደረው። ከዚያም ወደ ቤት ሄደ። ከመተኛቴ በፊት አንድ ነገር ልስራ አልኩኝ ይላል። ቪዲዮውን ሰርቶ ዩቲዩብ ላይ ለቀቀው። ከዚያም ወደ መኝተው አመራ። ከአምስት ሰዓታት በኋላ ስነሳ በጣም ደነገጥኩ። ለራሴ የማመን ከበደኝ በአራት ሰዓት ውስጥ ሰባት ሺህ ሰው አይቶታል። በቀናት ውስጥ ሶስት አራት ሰው ነበር የሚመለከተኝ ያንን ቪዲዮ ሳይደነገጥኩ ገንዘብ መቁጠርም ጀመርኩ። ምናልባትም በዩቲዩብ ያቀን ይሆናል ለመጨረሻ ጊዜ የደነገጥኩት ይላል። የዩቲዩብ ቻናሉ ብዙ አስተያየት መቀበል ጀምረ፣ ሰብስክራይበሮቹ ከጠበቀው በላይ ጨመሩ። እስከዚህ ቪዲዮ ድረስ በሳንቲሞች ደረጃ ሲያገኝ የነበረው ገቢ ተቀይሮ በአንድ ቪዲዮ መቶ ዶላር አገኘ። ይህን ሁሉ ታሪክ የሰራው ቪዲዮ ይዘቱ ምንድን ነበር ለሚለው ጥያቄያችሁ መልስ ይሆን ዘንድ ደግሞ የምስራች ውጭ ያላችሁ በሀገራችሁ የቤት ባለቤት ልትሆኑ ነው የሚል ርዕስ ያለው ቪዲዮ ነበር። ባልጠበቀ ሁኔታ ተመልካች ያገኘለ ይህም ቪዲዮ የአንድን የሀገር ውስጥ ባንክ መግለጫን ተከትሎ ነበር እየሰራው የምስራቹ ለራሱም ሆነ እንጅም። ይህ ሁሉ ሲሆን አቤል መደበኛ ስራውን አላቋረጠም ነበር። የሆነ ቀን ሊሳካ እንደሚችል እምነቱ ስለነበረኝ በቀን የሆነ ሰዓት መድብ የሰራው ነበር ሲል ይገልጻል። ከፍተኛ እይታ ካስገኘለት ቪዲዮ ሁለት ወራት በኋላ አቤል ሌሎች ስራዎቹን አቁሞ ወደ ዩቲዩብ ፊቱን አዞረ። የጎንዮሽ ስራው የነበረው ዩቲዩብ ዋነኛ መተዳደሪያ ሆነ። የራሱን ድርጅት አቋቋመ፣ እቃዎችን አሟላ። በወቅቱ ውድ የሆነ ቃል አስፈለገኝም የሚለው ዩቱበሩ በቀላል ቁሳቁሶች መስራት ጀመረም። ይህን ለማድረግ ከዩቱዩብ የሚገኘው ገንዘብ ዋና ምንጩ ነበር። ዩቱዩብ በአንድ ወር የሚከፍለው ክፍያ የአምሳ ወይም ስልሳ ሰዎች ድምር ደሞዝ ሊሆን ይችላል። በሁለትና በሶስት ወር ውስጥ ብዙ ነገርን ለማሳከት የሚያስችል ብዙ ነገሮችን የሚሸፍን ገንዘብ ይገኛል። ፈጣን ለውጥ ነው የሚመጣው ሲል ያስረዳል። ከዚህ በኋላ ነገሮች በፍጥነት መቀየር ጀመሩ። ወር ባልሞላ ጊዜው ሰብስክራይበሮቹ መቶ ሺህን ተሻገሩ። አሁን አቤል 11 ሰዎችን በቋሚና በጊዜያዊ የስራ ውል ቀጥሮ ያሰራል። በአዲስ አበባ ካለው ቢሮ በተጨማሪ በአሜሪካ ለመስራት የሚያስችል ፍቃድ አለው። አምስት ዩቲዩብ ቻናሎችም አሉት። ሁለቱ ከአንድ ሚሊዮን በላይ ተከታይ በማፍራታቸው የዩትዩብን ወርቃማ ሽልማት ወይም ዩትዩብ ክሬተር አዋርድ ሲያገኙ የተቀሩት ከመቶ ሺህ በማለፋቸው ብራማ ሽልማትን አስገኝተውለታል። እኛ ሀገር ብቻ ሳይሆን ሌላም ሀገር ሄጄ በዩቲዩብ ነው የምኖረው ስላቸው አያምኑም፣ እንዴት ይሉኛል። ትናንሽ ሳንቲም ብቻ የሚገኝ የሚመስላቸው የሚለው አቤል ዩቲዩብ ላወቀበት ትልቅ ሀብት ምንጭ ነው ሲል ይገልጻል። ውጤቱ እስኪመጣ ግን ልፋት አለው። የሚያደክሙ ነገሮች አሉ። የሚያሰለቹ ብዙ ነገሮች አሉ ትግስትእና ወጥ በሆነ መንገድ መስራት ያስፈልጋል ሲል ይገልጻል። ሰዎች የኛ ሀገር ሰው ትምህርታዊ ነገር አይወድም ሲል እሰማለሁ። እኔ በዚህ አልስማማም። ዋናው አቀራረብ ነው። ሰው በሚይዝ መልኩ ካቀረብከው ሰው ያየዋል። ድሮ አንዳንድ ትምህርቶች በአስተማሪዎቹ አቀራረብ ምክንያት እንወድ ነበር። ዩቲዩብም እንደዛ ነው ሲል ያስረዳል። ተጨማሪ እውቀትና ንባብም ለጥሩ ይዘትና ዝግጅት እንደሚያስፈልግ አንስቷል። በተለይ በኢትዮጵያ ብዙ እድል እንዳለ አቤል ያምናል። ኢትዮጵያ ውስጥ ዩቲዩበር የለም፤ ይህንን አፌ ሞልቼ መናገር እችላለሁ። ሚሊዮን ሰብስክራይበር ያላቸውን እንቁጠር ብንል በጣም ጥቂት ናቸው። በአለም ራሱ ከ500 ሺህ በላይ ሰብስክራይበር ያላቸው በጣም ጥቂት ናቸው የሚለው አቤል ዩትዩብ ገና ያልተነካ ሰፊ የስራ ዕድል ያለው መድረክ እንደሆነ ያስረዳል። ችግሩ ግን ብዙ ሰው የአንድ ጀንበር ስኬት ይፈልጋል፣ ሁሉንም ማስደሰት ይፈልጋል ካለ በኋላ ማንኛውም ባለሙያ የሚያውቀው ነገር ዩትዩብ ላይ መስራት ይችላል፣ ጥሩና ሳቢ እንዲሆን ከጣረ ጊዜ ፍጅ እንጂ ስኬት ላይ መድረሱ አይቀርም ሲል አክሏል። አቤል እሱ የደረሰበትን ሌሎች እንዲያውቁት መጽሐፍም አሳትሟል። ወደ ሌላኛው እንቁ ወጣታችን ስናምራ እሸቱ መለሰም ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ ስራቶ ጋራጅ ውስጥ ረዳት ሆኖ ሰርቷል። በካልዲስ ኮፊ አስተናጋጅም ነበረ። ዛሬ ግን ከኮሚዲው ባሻገር በዩቲዩብ ሁለት ሚሊዮን የሚጠጉ ተከታዮች አሉት። እሸቱ ለገዳም ውሃን ለማስገንባት፣ ገዳምና መስጅድ ለመገንባት እንዲሁም በድርቅ ለተጎዱ ወገኖች በዩቲዩብ በቀጥታ ስርጭት ከፍተኛ መጠን ያለው ገንዘብ አሰባስቧል። ለመቄዶንያ የአረጋውያን እና የአእምሮ ህሙማን መረጃ ማዕከል ደግሞ ሶስት ቀን በፈጀ የቀጥታ ስርጭት ሶስት ሚሊዮን ዶላር ማሰባሰብ ችሏል። ኮሚዲያን እሸቱ በዶንኪ ቲዩብ አንቂ አንደበቶች፣ ጀግና መፍጠር፣ ድንቅ ልጆች ኢትዮጵያውያንንና ሌሎች ተወዳጅ ፕሮግራሞችን ያቀርባል። በዩትዩብ ካቀረባቸው ስራዎች መካከል ከአምስት ሚሊዮን በላይ ተመልካች ያገኘ ቪዲዮ አለው። ከሰባት በላይ የመድረክ ስራዎችን አቅርቦ ተመልካች በግፊያ ተመልክቶለታል። ኮሚዲያን እሸቱ ወደ ኮሚዲያን የገባበትን ጊዜ ሲናገር እርሱን እንኳን ካረጀው ካፈጀው በኋላ ነው ከሸመገሉ ከጨረጨስኩ በኋላ ነው ይላል። እንደ አውሮፓያን አቆጣጠር በሁለት ሺ አስራ ሶስት ሌት ሚ ኤክስፕሌን የሚል የጥቁር አሜሪካዊ ኮሚዲያን ኬቨን ሀርት ስራ ወጥቶ ነበር። ይህንን ሲይ በደስታ ልቤ ላይ በጣም ስቃይ ይሰማኝ ነበር። ኮሚዲውን አስራ ሰባት ጊዜ ያህል ደጋግሚያቸዋለው። ያኔ ነው ውስጤ ላይ ኮሚዲ እንዳለና መስራት እንዳለብኝ ያወኩት ይላል። ከዚያ በኋላ የመጀመሪያ ስራ የሆነውን ጣዝማ ማር ጽፎ ለህዝብ አቀረበ። በመቀጠል ዘመነ ፍስሐ፣ የት ነበርን፣ ነግበኔ ተምታታብን የተሰኙ በአጠቃላይ ሰባት የኮሚዲ ስራዎችን ለህዝብ አቅርቧል። አለም አቀፉ ሚዲያ ቢቢሲ ኮሚዲያን እሸቱን አሁን በዩትዩብ በምታቀርባቸው ዝግጅቶች ዝነኛ ሆነሃል ነገር ግን አሁንም የኮሚዲ ስራዎች መድረክ ላይ ታቀርባለህ ለምን ሲል ጠይቆታል መጀመሪያም ኮሚዲያን ይሆንኩት ውስጥ የሚያምንባቸውና በጣም ጠቃሚ ቁም ነገሮች ስላሉና ድምፅ ለሌላቸው ድምፅ መሆኑ የሚያስችሉንን ርዕሰ ጉዳዮች ለህዝብ ለማድረስ ነው ሲል ምላሽ ሰጥቷል ከዚህ ባሻገር ደግሞ መጀመሪያ ወደ ህዝብ የመጣው በኮሚዲ ስራዎቹ በመሆኑ ያንን ተመልካች በማክበር ማሳቅ ማዝናናት እንዳለበት ስለሚያምን ነው ኮሚዲያን እሸቱ የስራዎቹ አላማ በዋናነት ድምፅ ለሌላቸው ድምጽ መሆኑን ያነሳል። ጭቆና በጣም ያንገበግበኛል ይላል ኮሚዲያን እሸቱም። ለዚህም የእስካሁኑ ስራዎቹን በአስረጅነት ይጠቅሳል። ኮሚዲያን የምጽፋው አንዳንዴ እያለቀስኩ ነው፣ ስጽፍ ሪሰርች አድርጌ ነው ለምሳሌ ለጥምቀት የተገደለው ልጅ ኮሚዲ ከመስራቴ በፊት አባቱን ቃለመጠይቅ አድርጊያቸው ነው። ማንኛውም ስራ ከመስራቴ በፊት ሚዲያ ላይ በደንብ አገላብጬ ሰው ቀጥሬ የጥናት አስደርጌ ለህግ ባለሙያ፣ ለኪነ ጥበብ ባለሙያ አስገምግሜ ነው። ኢፍትሐዊነት፣ ጭቆና ልቤ ውስጥ ገብቶ በጣም ሲነካ ሲያስለቅሰኝ ልቤ ውስጥ የገባውን ድምፅ የማወጣው በኮሚዲያን ነው ይላል። ክቡራትና ክቡራን የሸገር ወግ ቤተሰቦቻችን፣ ስለ ሁለቱ አንጋፋ የሀገራችን ልጆች ከዚህ በላይ ማለት እንችል ነበር፣ ብዙ የሚባልም ነገር ነበር። ነገር ግን አስተማሪ ይሆናል የሚለውን ታሪካችሁን ለማጋራት ሞክረናል። በሌላ ተመሳሳይ አዝናኝ መረጃ እስክንገናኝ ድረስ በዚሁ እንሰናበታችሁ። መልካም ጊዜም